ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥ ና የባህር ማዶ ስፖርታዊ መረጃዎችን ዘላችሁ ቀርበናል። ፕሮግራሙን በመምራት እኔም ሙሴ መለሰ አብራችሁ እቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው አድማኝ ተመልካቾቻችን በአዲስ አበባ ሲካሄድ የቆየው ና በትላንትና ሁለት ፍጻሜውን ያገኘው የሁለተኛ ኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ና የውድድር ከጥቅምት 15 ቀን ሁለት ሺ አስራ ስምንት አንስቶ በአዲስ አበባ ስቴዲየም ና በኢትዮጵያ ስፖርት አካዳሚ ስቴዲየም ሲከናወን ቆይቷል። በሀያ ስፖርቶች ከሁሉም ከተማ አስተዳደሮች ና ክልሎች የተወጣጡ ስፖርተኞች ተሳትፏል ማለት ነው። የውድድር ትላንትና በአዲስ አበባ ስቴዲየም በተደረገ የመዝጊያ ስነ ስርዓት ተጠናቋል ማለት ነው። በዚህ የመዝጊያ ስነ ስርዓት ላይ በጠቅላይ ሚኒስትር ጽፈት ቤት የወጣቶችና ስፖርት አማካሪ ሚኒስትር አቶ ቀጀላ መርዳሳ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ችራ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን፣ ሌሎች የብሔራዊ ስፖርት ፌዴሬሽኖች ና ማህበራት አመራሮች ና ሌሎች እንግዶች ተገኝተዋል ማለት ነው በዚህ ውድድር ላይ እንግዲህ በመዝገብ ስነስራ ላይ የተገኙት የክብር እንግዳ አቶ ቀጀላ መርዳሰ በዚህ ወቅት እንዳሉት ይሄ ውድድር ብቁ ስፖርተኞችን ከማፍራት ባለፈ ብዛ የሆኑ የባህል ልውውጦችና በተለያዩ አካባቢዎችና ከተለያዩ ክልሎች ከተለያዩ ብሔር ብሔረሰቦች የመጡ ሰዎች እርስ በርስ ያላቸውን ልምድ በመለወጥ ማንነታቸውን ያስተዋወቁበትን የእርስ በርስ ግንኙነታቸውን ይበልጥ የማጎልበት ስራ ያከናወኑበት እንደሆነ ገልጿል። ይህ ውድድር ወጣቶችን በማፍራት በተጠናከረ መልኩ በተከታታይ ሊከናወን እንደሚገባም አሳስቧል ማለት ነው። የዚህ ውድድር ዋና አዘጋጅ የሆነው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ በበኩላቸው ይህ ውድድር የእድሜ ክፍተቶች በመጠኑ ቢኖሩት ከባለፈው ከመጀመሪያው ከነበረው የተሻለ እንደነበረ አንስቷል። ይህ ውድድር በቀጣይ በየአመቱ እንደሚካሄድና ና ብቁና ክህሎት ያላቸው ወጣት ስፖርተኞችን ለማፍራት እንደሚውሉን ገልጿል። በቀጣይ በዛ ትላንት በተጠናቀቀው ውድድር ላይ የተሳተፉ የተሻለ ውጤት ያስመዘገቡ አትሌቶች ዳካር ላይ በሚደረገው የመጀመሪያው የአፍሪካ ወጣቶች ኦሎምፒክ ጨዋታዎች ላይ እንደሚሳተፉም ጠቁመዋል ማለት ነው። እንግዲህ በአጠቃላይ የነበረው ስርዓቱ ደማቅ ነበረ። ይህን ውድድር እንግዲህ በአጠቃላይ አሸናፊነት ያጠናቀቀው የኦሮሚያ ክልል ነው። በኦሎምፒክ በሆኑ ስፖርቶች የኦሮሚያ ክልል ሲያሸንፍ፣ የኦሎምፒክ ባልሆኑ ስፖርቶች ደግሞ አዲስ አበባ ከተማ አስተዳደር አሸንፏል ማለት ነው። እንግዲህ ኦሮሚያ ክልል ሰማንያ አምስት ወርቅ አርባ አንድ ብር አርባ አራት ናስ በድምሩ መቶ ሰባ ሜዳሊያ በማስመዝገብ አንደኛ አጠናቋል። የአዲስ አበባ ከተማ አስተዳደር አርባ አራት ወርቅ አርባ ስምንት ብር ሰላሳ ሰባት ናስ በድምሩ መቶ ሀያ ዘጠኝ ሜዳሊያ በማስመዝገብ ሁለተኛ ደረጃን ይዞ አጠናቋል ማለት ነው። የአማራ ክልል ሀያ ሰባት ወርቅ ሰላሳ ስምንት ብር ሰላሳ ስድስት ነሐስ በድምሩ መቶ አንድ ሜዳሊያ በማስመዝገብ ሶስተኛ ደረጃን ይዞ አጠናቋል ማለት ነው። በዚሁ መሰረት ለአሸናፊ ክልሎችና ከተማ አስተዳደሮች የዋንጫና የሜዳሊያ ሽልማት ከእለቱ የክብር እንግዶች ተበርክቷል ማለት ነው። እንግዲህ በዚህ ውድድር ላይ በአስፖርቶች የተሳተፉ ከአምስት ሺህ በላይ ሉካን መገኘታቸውን የባህልና ስፖርት ሚኒስቴር መረጃ ያመለክታል። ይሄ ውድድር የኦሎምፒክ ውድድር ለሀገር ማንሰራራት በሚል መሪ ሀሳብ ነበረ ሲካሄድ የቆየው ሁሉም ከተማ አስተዳደሮችና ክልሎች ተሳትፎበታል። በተለያዩ ስፖርቶች እንግዲህ በኢትዮጵያ ስፖርት አካዳሚና በአዲስ አበባ ስቴዲየም ውድድሮች ሲከናወኑ ቆይተዋል። የውድድሩ አበይት አላማ ከነበሩት መካከል ተተኪ ስፖርተኞችን ማዘጋጀትና ማብቃት አላማ ያደረገ ነበረ። ለመጀመሪያ ጊዜ በዳካር በሚካሄደው የዓለም ወጣቶች ኦሎምፒክ የሚሳተፉ አትሌቶችም እንደዚሁ እንደሚመረጡበት የባህልና ስፖርት ሚኒስቴር ያመለክታል ማለት ነው። እንግዲህ ከእድሜ ክፍተቶች ጋር ያሉ ነገሮችም በቀጣይ ማረም ይገባል እንላለን እንደ ኢዜአ ስፖርት። በቋሚነት ውድድር በየዓመቱ እንደሚቀጥልም ከኢትዮጵያ ኦሎምፒክ ኮሚቴ መገለጹም፣ እንግዲህ ይህም ጥሩ የሚባል ነገር ነው። በየዓመቱ በሚካሄዱ ውድድሮች ላይ እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ የሚመለከታቸው ባለድርሻ አካላት ከእድሜ ተገቢነት ጋር በተለያዩ ስፖርት አይነቶች የሚነሱ ጉዳዮችን የተለየ ትኩረት ሰጥተው እንግዲህ ጠንካራ እርምጃ መውሰድ ይጠበቅባቸዋል። ሶስተኛውን የኦሎምፒክ ጨዋታዎች እንግዲህ የትግራይ ክልል እንደሚያስተናግድ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል ማለት ነው። ከዚሁ መረጃ ወጣ ስንል የምናገኘው የኢትዮጵያ ፕሪሚየር ሊግና የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ጨዋታዎች ከትላንት ጀምሮ እየተከናወኑ ይገኛሉ። ትናንትና በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ሲዳማ ቡና ወላይታ ዲቻን ሁለት ለዜሮ አሸንፏል። ፍቅረየሱስ ተክለ ብርሃንና ና መላኩ አሰፋ የማሸነፊያ ግቦቹን ከመረብ ላይ አሳርፈዋል ማለት ነው። በአዲስ አበባ ስቴዲየም በተደረገ ጨዋታ እንግዲህ ኢትዮጵያ ኤሌትሪክ ኢትዮ ኤሌትሪክ ኢትዮጵያ ቡናን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው። የማሸነፊያዋን ግብ ሀብታሙ ሸዋለም በአርባ ስምንተኛው ደቂቃ ከመረብ ላይ አሳርፏል ማለት ነው። በሌላኛው ጨዋታ ሐዋሳ ዩኒቨርሲቲ ስቴዲየም ላይ በተካሄደ ጨዋታ ፋሲል ከነማ ደብረ ገነት ሽሬን አንድ ለዜሮ አሸንፏል። ቃልኪዳን ዘላለም በሰላሳ አራተኛው ደቂቃ ያስቆጠራት ግብ እንግዲህ ፋሲል ከነማን በውድድር አመቱ ተከታታይ ድል እንዲያስመዘግብ አስችሎታል ማለት ነው። ነጥቡንም ወደ አስር ከፍ አድርጓል። ኢትዮ ኤሌክትሪክም እንደዚሁ ማሸነፉን ተከትሎ ነጥቡን ወደ አስር ከፍ በማድረግ የሊጉ መሪ ሆኗል። ፋሲል ከነማና ኢትዮ ኤሌክትሪክ ተመሳሳይ አስር ነጥብ ቢኖራቸውም ኢትዮ ኤሌክትሪክ በግብ ክፍያ በመብለጥ የሊጉ መሪነት ዳግም ከመቻል ተረክቧል ማለት ነው እንግዲህ ሌላው ጨዋታ የነበረው ነገሌ አርሲና ባህር ዳር ከተማ በአዲስ አበባ ስቴዲየም ያደረጉት ጨዋታ ይ ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። ማለት ነው የመርሃ ግብሩ ዛሬም ቀጥሎ ሲውል እንግዲህ የወቅቱ የሊጉ አሸናፊ ኢትዮጵያ መድን ከሀዲያ ሆሳዕና ከቀኑ ሰባት ሰዓት በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። እንግዲህ ኢትዮጵያ መድን ከካፕ ሻምፒዮንስ ሊግ ውድድር ውጭ ከሆነ በኋላ የሚያደርገው የመጀመሪያ ጨዋታ ነው። ባሳለፍነው ሳምንት እንግዲህ በደርሶ መልስ ጨዋታ በኤፕሲ ፕራሚድስ ሶስት ላን ተሸንፎ ከውድድር ውጭ መሆኑ ይታውሳል። በዚህም ምክንያት ሁለት የፕሪሚየር ሊግ ጨዋታዎችን አላደረገም፣ የሁለተኛና የሶስተኛ ሳምንት ጨዋታዎችን። እንግዲህ ከዛ በኋላ ሁለተኛ ሊግ ጨዋታውን ያደርጋል። በመጀመሪያ ሳምንት ጨዋታው ከአዳማ ከተማ ጋር ለምንም ግባቻ መለያየቱ የሚታወስ ነው ማለት በአዲስ አበባ ስቴዲየም በዚሁ እለት ቅዱስ ጊዮርጊስ ከሸገር ከተማ ከቀኑ አስር ሰዓት ላይ ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስም እንደዚሁ አንድ ጨዋታ ከኢትዮጵያ መድን ጋር የሚያደርገው ጨዋታ አለ። እሱን ተከትሎ እንግዲህ አንድ ተስተካካይ መርሃ ግብር የቀረው በስድስት ነጥብ ስምንተኛ ደረጃ ላይ ይገኛል። መቀሌ ሰባ እንደርታ ከዋሳ ከተማ እንደዚሁ የሚያደርጉ ጨዋታ ዛሬ የሚጠቀስ ነው። የጨዋታ ከቀኑ አስር ሰዓት በአዲስ አበባ በአዋሳ ዩኒቨርሲቲ ስቴዲየም ይከናውናል። ነገ መርሃ ግብር ሲቀጥል አርባ ምንጭ ከተማ ከአዳማ ከተማ ከቀኑ ዘጠኝ ሰዓት በአዲስ አበባ ስቴዲየም ጨዋታቸውን ሲያደርጉ፣ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ፣ ወልዋሎ አዲግራት ዩኒቨርሲቲ ከመቻል ምሽት አስራ ሁለት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ እነዚህን የተመለከቱ መድረሾች በቀጣይ ፕሮግራሞቻችን ላይ ዘን የምንቀርብ ይሆናል ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው መረጃ አርባ ሶስተኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ነው። ይህ ውድድር ጥቅም ሰላሳ ቀን ሁለት ሺ አስራ ስምንት አመተ ምረት እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። በዚህ ውድድር ላይ ከሌሎች ከተማ አስተዳደሮች፣ ክለቦችና የአትሌቲክስ ማሰልጠኛ ማዕከላት እንደሚሳተፉ ይጠበቃል ማለት ነው። በዚህ ውድድር ላይ እንግዲህ የሚያሸንፉ አትሌቶች የተሻለ ውጤት ያስመዘገቡ አትሌቶች በአሜሪካ ፍሎሪዳ በሚካሄዱ አርባ ስድስተኛው ዓለም አጋራ ቀራጭ ውድድር ላይ እንደሚሳተፉ መረጃው ያመለክታል ማለት ነው። ከወዲሁ እንግዲህ አትሌቲክስ ፌዴሬሽኑ በዚህ ውድድር ላይ የተሻለ ውጤት እንዲመዘገብ እንግዲህ የጃንሜዳን ውድድር እንደ አንድ መስፈንጠሪያ ተጠቅሞ የተሻለ ዝግጅት ለማድረግ እንደሚሰራም አስታውቋል ማለት ነው። በዚህም አትሌቶች አሰልጣኞችና ክለባት ከአርባ ሶስተኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር አሸናፊ አትሌቶች ለቡድኑ ለዚህ ለፍሎሪዳው ውድድር የሚመረጡ በመሆኑ ከወዲሁ ጠንካራና ታዋቂ አትሌቶችን በውድድሩ በማሳተፍ እንዲመረጡና በቂ ዝግጅት እንዲያደርጉ እንግዲህ ፌዴሬሽኑ ጥሪ አቅርበዋል። ማለት ነው። ሌላኛው የአትሌቲክስ መረጃ የምንመለከተው ሰላሳ አንደኛው ሀገር አቋራጭ የአትሌቲክስ ውድድርን ይሆናል። ይህ ውድድር በደብረ ማርቆስ ከተማ ትላንትና ተከናውኗል። ማለት ነው። በውድድሩ ስምንት ዞኖችና አምስት የአትሌቲክስ ክለቦች ተሳትፈዋል። ውድድሩ በስድስት ኪሎ ሜትር ወጣት ሴቶች፣ ስምንት ኪሎ ሜትር ወጣት ወንዶች፣ እንዲሁም በአስር ኪሎ ሜትር አዋቂ ሴቶችና ስምንት ኪሎ ሜትር ድብልቅ ዱላ ቅብብል ውድድር ተካሂዷል። ማለት ነው እንግዲህ ይህንን የተመለከተው መረጃ እንግዲህ በቀጣይ ይዛ የምንቀርብና ሌላኛው የምንመለከተው መረጃ የኒውዮርክ ማራቶን ይሆናል እንግዲህ የኒውዮርክ ማራቶን ትላንትና ለአምሳ አራተኛ ጊዜ ተከናውናል በዚህ ውድድር ላይ ኢትዮጵያን አትሌቶች ድል አልቀናቸውም በወንዶች ኬንያ አትሌት ቤንሰን ኪፕሩቶ ሲያሸንፍ በሴቶች ሄለን ኦቢሪ አሸንፋለች ማለት ነው እዚህ ውድድር ላይ ትኩረት ስቦ የነበረው ጉዳይ በወንዶች ማራቶን የታዋቂዎቹ አትሌቶች ቀነኒሳ በቀለና ኤሊድ ኪፕቾጌ የመሳተፋቸው ጉዳይ ነበረ። እንግዲህ ኤሊድ ኪፕቾጌ አስራ ሰባት ደረጃን ይዞ ሲያጠናቀቅ፣ ቀነኒሳ ውድድሩን አላጠናቀቀም ማለት ነው። እንግዲህ አጠቃላይ የነበረ ውጤት ይህንን ይመስላል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ የካራቴ ሻምፒዮናን ይሆናል። ኢትዮጵያ የምስራቅ አፍሪካ የካራቴ ሻምፒዮናን እንደምታዘጋጅ የባህልና ስፖርት ሚኒስቴር ይፋ አድርጓል። የኢትዮጵያ ካራቴ ፌዴሬሽን አስራ ስምንተኛ መደበኛ ጠቅላላ ጉባኤውን በክልልና ከተማ አስተዳደር ጉባኤ አባላት በተገኙበት ባሳለፍነው ሳምንት አከናውነው ነበረ። በዚህም ጉባኤ ላይ እንግዲህ በታሳስ ወር ላይ ይህንን የምስራቅ አፍሪካ የካራቲ ሻምፒዮና እንደሚዘጋጅ በጉባኤው ላይ ተገልጿል። የኢትዮጵያ ካራቲ ፌዴሬሽን ፕሬዚዳንት አቶ ሙሉ ነጎሴ እንደገለጹት በኢትዮጵያ የሚካሄደው የምስራቅ አፍሪካ ካራቲ ሻምፒዮና ለሀገራችን መልካም እድል ይዞ የመጣ ነው ሲሉ ተናግሯል። በማዳጋስካር ሊካሄድ የነበረው ውህ ውድድር በሀገሪቱ ወቅት የጸጥታ ችግር ምክንያት ወደ ኢትዮጵያ እንዲመጣ መደረጉን እንግዲህ ይህም በጥረት በፌዴሬሽኑ ባደረገው ጥረት መሳካቱን ፕሬዚዳንቱ ለጉባኤው አስታውቋል ማለት ነው። በኢትዮጵያ ካራቴ ፌዴሬሽን አዘጋጅነት በኢትዮጵያ በሚካሄደው የምስራቅ አፍሪካ ካራቴ ሻምፒዮና ባሻገር የአሰልጣኝነት ስልጠና ና የዳኝነት ስልጠና እንደሚሰጥም አመልክተዋል ማለት ነው። በኢትዮጵያ የምስራቅ አፍሪካ ሻምፒዮና መካሄዱ በዓለም አቀፍ ደረጃ ለባለሙያዎች የሚሰጠው ና የባለሙያ ስልጠና ውጪ ለመቀነስ እንዳስቻለም ገልጿል ማለት ነው። በዚህ ውድድር ላይ አስራ አራት ሀገራት ለመሳተፍ ማረጋገጫ መስጠታቸውንም እንደዚሁ ይፋ አድርጓል ማለት ነው። ኢትዮጵያን በተለያዩ ካታጎሪዎች እንደምትሳተፍ ገልጿል። አጠቃላይ በጉባኤው ላይ በ በአስራ አምስተኛው መደበኛ ጠቅላላው ጉባኤ አስራ አራተኛ ጠቅላላው ጉባኤ ቃለ ጉባኤ እየጸደቀ ሲሆን የ ሁለት ሺ አስራ ሰባት በጀት አፈጻጸም ሪፖርት ቀርቧል። የኦዲት ሪፖርትም ቀርቧል። የ ሁለት ሺ አስራ ስምንት በጀት አመት እቅድና የሩብ አመት ሪፖርት ላይ አጀንዳ ይዞ በመመከር እንግዲህ ጉባኤ ይህንን አጽድቋል ማለት ነው። እንግዲህ አጠቃላይ ጉባኤው በካራቴ ስፖርትን ለማሳደግ ጠንካራ ስራ መስራት እንደሚያስፈልግ አቅጣጫ በመስጠት መጠናቀቁን የባህልና ስፖርት ሚኒስቴር መረጃ ያመለክታል። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎችን እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አልማ የተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግና የእንግሊዝ ፕሪሚየር ሊግ የአስረኛ ሳምንት ጨዋታዎች እንግዲህ ከቅዳሜ ጀምሮ እየተከናወኑ ይገኛሉ። ትላንት የተካሄዱ ጨዋታዎችን ስንመለከት ማንቸስተር ሲቲ ቦርንማውዝን ሶስት ለአንድ በሆነ ውጤት አሸንፏል። አርሊንግ ሃላንድ ሁለት ግቦችን ሲያስቆጥር ኒኮ ኦራይሊ ቀሪውን ግብ አስቆጥሯል። ታይለር አዳምስ ለቦርንማውዝ ብቸኛውን ግብ አስቆጥሯል። ውጤቱን ተከትሎ ማንቸስተር ሲቲ በ19 ነጥብ ደረጃውን ወደ ሶስተኛ ወደ ሁለተኛ ከፍ አድርጓል ማለት ነው። በአንጻሩ ቦርንማውዝ በ18 ነጥብ ከነበረበት ሶስተኛ ደረጃ ወደ አራተኛ ደረጃ ዝቅ ብሏል ማለት ነው። በዚሁ ለባ ተደረገው ሌላኛው ጨዋታ ዌስታም ዩናይትድ ኒውካስትል ዩናይትድን ሶስት ለአንድ አሸንፏል። እንግዲህ ዌስታም ዩናይትድ ከሶስት ተከታታይ ሽንፈት በኋላ እንግዲህ ድል ቀንቶታል። በውጤት ማጣት ቀውስ ውስጥ የሚገኘው የኑኖ ስፕሪቶ ሳንቶ ዌስታም እንግዲህ ወሳኝ ድል አስመዝግባ በወድር ዓመቱም ሁለተኛ ድሉን ማሳካት ችሏል ማለት ነው። ቅዳሜ የተደረጉ ጨዋታዎችን እንደዚሁ ስንመለከት የሊጎ መሪ አርሰናል ወደ ተርፉ ሙር ስቴዲየም በማቅናት በርንሌም ሁለት ለዜሮ አሸንፏል። ቪክቶር የኮሬስና ዴክላን ራይስ ግቦቹን አስቆጥሯል። እንግዲህ የሊጎን መሪ የጠናከረበት ወሳኝ ድል አስመዝግቧል ማለት። በዚሁ ላይ በተደረገው ሌላኛው ጨዋታ ኖቲንግሃም ፎረስት ከማንችስተር ዩናይትድ ሁለት አቻ ተለያይቷል። ማንችስተር ዩናይትድ አንድ ለዜሮ የመራው ለአንድ ከሆነ በኋላ እንግዲህ በአማድ ድንቅ ጎል ሁለት አቻ መሆን ይችላል ማለት ነው። በዚህ ለብ በተደረገው የለንደን ደርቢ ቼልሲ በጃዎ ፔድሮ ጎል ቶተና መስ ፐርሰን ከሜዳ ውጭ አንድ ለዜሮ አሸንፏል። ሊቨርፑል የወቅቱ የሊጉ አሸናፊ ነው። ቅዳሜ ማምሻውን ባደረገው ጨዋታ አስቶን ቪላን ሁለት ለዜሮ አሸንፏል። ባምፔድሮ ስቴዲየም በተደረገው ጨዋታ ማመር ሰላ አንዷን ግብ ሲያስቆጥር ያንግራ ቨንበርግ ለዜሮ ያደረገችውን ግብ ከመረብ ላይ ያሳርፏል። እንግዲህ መሀመድ ሳላ በሊቨርፑል ማሊያ ሁለት መቶ ሀምሳኛ ግቡን አስቆጥሯል። ይህም እንግዲህ ከያራሽ እና ከሮጀራንት ቀጥሎ በሊቨርፑል ማሊያ ሁለት መቶ ሀምሳ በላይ ሁለት መቶ ሀምሳ ግብና ከዚያ በላይ አስቆጠረ ሶስተኛ ተጫዋች በመሆን እንግዲህ አዲስ ታሪክ ጽፏል ማለት ነው። ሌላኛው ጨዋታ የነበረው ፉላም ወልቭስ ያደረጉ ጨዋታ ነው። ፉላም ወልቭስ ሶስት ለዜሮ አሸንፏል ማለት ነው። ወልበስ አስቀድሞ ከዚህ ጨዋታ በፊት ፖርቹጋል አሰልጣኝ ቪቶር ፔሬራን አሰናብቷል ማለት ነው። እንግዲህ የቀድሞ ማንስተር ናይትድ አሰልጣኝ ኤሪክ ቴና ግን እንደሚያስፈርም እየተገለጸ ይገኛል። ክሪስታል ፓላስ ብሬንፎርድን ውላለ ዜሮ በሆነ ውጤት አሸንፏል። ብራይተን ሊድስን ሶስት ለዜሮ በሆነ ውጤት እንደዚሁ አሸንፏል ማለት ነው። እነዚህን ውጤቶች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ25 ነጥብ ሊጉን ይመራል። ማንስተር ሲቲ በ19 ነጥብ ይከተላል። ሊቨርፑልና ቦርኖማዝ በተመሳሳይ አስራ ስምንት ነጥብ በግብ ክፍያ ተበላልጦ ሶስተኛና አራተኛ ደረጃ ይዟል። ቶተንሃም ሆትስፐርና ቼልሲ እንዲሁም ሰንደርላንድ በተመሳሳይ አስራ ሰባት ነጥብ በግብ ክፍያ ተበላልጦ ከአምስት ከሰባት ያለውን ደረጃ ይዟል። ማንቸስተር ዩናይትድም እዚሁ ተመሳሳይ አስራ ሰባት ነጥብ ይዞ በግብ ክፍያ ተበልጦ ስምንተኛ ደረጃ ላይ ይገኛል። በቀጠ ሳምንት አስራ አንደኛ ሳምንት መርሃ ግብር ማንቸስተር ሲቲና ሊቨርፑል በኢቲሃድ ስቴዲየም እሁድ የቤታችን እሁድ ምሽት አንድ ሰዓት ከሰላሳ የሚያደርጉ ጨዋታ የሚጠበቅ ይሆናል ማለት ነው። የእንግሊዝ ፕሪሚየር ሊግ አስረኛ ሳምንት ጨዋታ ዛሬ ሰንደርላንድና ኤቨርተን በስታዲየም ኦፍላይት ምሽት አምስት ሳለ በሚያደርጉት ጨዋታ ይጠናቀቃል ማለት ነው። ሌላኛው የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ መርሃ ግብርም እንደዚሁ እየተከናወነ ይገኛል። አስራአንደኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት ተደርገዋል ማለት ነው። የሊጉ መሪ ሪያል ማድሪድ ቅዳሜ ዕለት ቫሌንሽያን በሳንቲያጎ በርናቦ ስቴዲየም አስተናግዶ አራት ለዜሮ አሸንፏል። ኪሊያን ምባፔ በጨዋታና በፍጹም ቅጣት ምት ግቦችን አስቆጥሯል። ጁድ ቤሊንጋምና አንድሪያ ካሬራስ ቀሪዎቹን ግቦች ከመረብ ላይ አሳርፏል። በዚሁ ለበት በተደረገው ሌላኛው ጨዋታ ሌትኮ ማድሪድ ሲቢያን ሶስት ለዜሮ በሆነ ውጤት አሸንፏል። ሁሊያን አልቫሬስ፣ አልማዳና አንቷን ግሪዝማን ግቦቹን አስቆጥሯል። አንቷን ግሪዝማን በስፔን ላሊግ ያስቆጠራቸውን ግቦች ሁለት መቶ ግብ በማድረስ አዲስ ታሪክ ሰርቷል ማለት ነው። ባርሴሎና ትላንትና በሜዳው ኤልቼን አስተናግዶ ሶስት ለአንድ አሸንፏል። ላሚኒ አማል፣ ፌራን ቶሬስና ማርኮስ ራሽፎርድ ግቦቹን አስቆጥሯል። ራፍ አሚር ለኤልቼ ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። እነዚህን ውጤቶች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ሪያል ማድሪድ በ30 ነጥብ ሊጉን እያመራ ይገኛል። ባርሴሎና በ25 ነጥብ ሁለተኛ ደረጃ ላይ ይገኛል። ቪያሪያል በ3 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ22 ነጥብ አራተኛ ደረጃን ይዟል ማለት ነው። የጣሊያን ሴሪያ መርሃ ግብሮችም እንደዚሁ ተከናውኗል ማለት ነው። አስረኛ ሳምንት መራ ግብሮች ናፖሊና ኮሞ ቅዳሜ ባደረጉት የሳምንቱ ተጠባቂ ጨዋታ ለም ግብ አቻ ተለይቷል። እንግዲህ ኮሞ በጣም በዘንድሮ ድራመት ድንቅ እንቅስቃሴ እያደረገ የሚገኝ ቡድን ነው። እንግዲህ ባለፉት አስር ጨዋታዎች አልተሸንፈም የባለፈውን የሊጉን አሸናፊ እንግዲህ ነጥብ አስጥሏል ማለት ነው። በሌላኛው ጨዋታ ኢንተር ሚላን ሄላስ ቬሮናን ሁለት ለአንድ በሆነ ውጤት አሸንፏል። ፒተር ዜሌንስኪና ፍሬሴ ግቦቹን ሲያስቆጥሩ ናሲሜንቶ ሌላስ ቬሮና ብቸኛውን ግብ ከሮላ አሳልፏል በ በደርቢው ሳምንቱ የደርቢ ጨዋታ ፓርማና ቦሎኛ ተገናኝተው ቦሎኛ ሶስት ለአንድ በሆነ ውጤት አሸንፏል ማለት ነው። እንግዲህ እነዚህ ናቸው እንግዲህ በሳምንቱ መጨረሻ ቀናት የተደረጉ ጨዋታዎች ተጠባቂ የሚባሉት ማለት ነው። ውጤቱን ተከትሎ እንግዲህ ናፖሊ ሊጉን ይመራል፣ ሮማ ይከተላል፣ ኢንተር ሚላን በሶስተኛ ደረጃ ላይ ይገኛል። በአንድ ነጥብ ሲ ሚላን አራተኛ ደረጃ ላይ ይገኛል። ሌላኛው የምንመለከተው የጀርመን ቡንድስሊጋ ነው። የጀርመን ቡንድስሊጋ እንግዲህ እንደዚሁ እየተካሄደ ይገኛል ማለት ነው። ዘጠነኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት እንደዚሁ ተገናኝቷል ተከናውነዋል ማለት ነው። በዚሁ መሰረት ባየር ሙኒክ ባየር ሊቨርኩሰንን ቅዳሜ ሶስት ለዜሮ አሸንፏል። ሰርጌ ናብሬ፣ ኒኮላስ ጃክሰን ና ባልዴ በራሱ ግብረ ግቦቹን አስቆጥሯል ማለት ነው። አለለበት ተደረገ ጨዋታ በሴሪው ጉራ ሲግብ ቦርሲያ ዶርትሙንድ ከሜዳ ውጭ ውግስበርግን አንድ ለዜሮ አሸንፋል አርቢ ላይፕዚግ ስቱት ጋርትን ሶስት ለአንድ አሸንፏል። ውጤቱን ተከትሎ እንግዲህ የሁለተኛ ደረጃነቱን አጠናክሯል ማለት ነው። እንዲህ ኦፈንየም ወልፍስበርግን ሶስት ለአንድ ሲያሸንፍ ኮሎኝ ሀምቡርግን አራላንድ በሆነ ውጤት አሸንፏል ማለት ነው። እነዚህን ውጤቶች ተከትሎ ያሉን የደረጃ ሰንጠሬች ስንመለከት እንዲህ ባየር ሙኒክ ከዘጠኝ ዘጠኝ በማሸነፍ ሀያ ሰባት ነጥብ ይዞ እየመራ ይገኛል። አርቢ ላይፕዚግ በሀያ ሁለት ነጥብ ሁለተኛ ደረጃ ላይ ይገኛል ማለት ነው። ቦርሲያ ዶርትሙንድ በሀያ ነጥብ ሶስተኛ ደረጃ ላይ ይገኛል ማለት ነው። ስቱትጋርት በ አስራ ስምንት ባየር ሌቨርኩሰን በ አስራ ሰባት ኦፈኒያም በ አስራ ስድስት ከአራተኛ እስከ ስድስተኛ ያለውን ደረጃ ይዟል ማለት ነው። በስተመጨረሻ የምንመለከተው የፈረንሳይ ሊጓን ጨዋታዎችና የፈረንሳይ ሊጓን የአስራአንደኛ ሳምንት ጨዋታዎች እንደዚሁ በሳምንቱ መጨረሻ ቀናት ተከናውኗል። የወቅቱ የሊጉ አሸናፊ ፔስጂ ከኒስ ጋር ቅዳሜ ለባ አድረገው ጨዋታ ተፈትኖ በዘጠና አራተኛው ደቂቃ ፖርቹጋላዊ አጥቂ ጎንዛሎ ራሞዝ አስቆጠራት ግብ አንድ ለዜሮ በሆነ ውጤት ማሸነፍ ችሏል ማለት ነው። ይህን ውጤት ተከትሎ የሊጉ መሪነት አጠናክሯል ማለት ነው። ማርሴይ በጎሜዝ ግብ ኦግዜርን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው። እንግዲህ ቱሉዝ ከሊ ሀብር ያደረጉት ጨዋታ ዜሮ ለዜሮ ተጠናቋል። ሬንስ ስትራስቡርግ ነርላንድ ሲረታ፣ ሌንስ ሶስት ለዜሮ ሎሪዮን አሸንፏል። ሌንስ በዘንድሮ ሩዳ ምድንቅ እንቅስቃሴ እያሳየ ይገኛል። ሊል አንጀርስን አንድ ለዜሮ አሸንፏል። ኖንት ከሜትስ ያደረጉት ጨዋታ በሜትስ ውላ ለዜሮ አሸናፊነት እንደዚሁ ተጠናቋል ማለት ነው። እነዚህ ሳምንቱ ተጠባቂ ጨዋታዎች ነበሩ። እነዚህን ጨዋታዎች ተከትሎ እንግዲህ ያለውን የደረጃ ሰንጠሬች ስንመለከት ፔስጂ በ24 ነጥብ ሊጉን ይመራል። ማርሴ በ2ለ ነጥብ ይከተላል። ሌንስ በተመሳሳይ 2ለ ነጥብ በግብ ክፍያ ተበልጦ ሶስተኛ ደረጃን ይዟል። ሊል በሀያ ነጥብ አራተኛ፣ ሞናኮ በተመሳሳይ ነጥብ አምስተኛ፣ ሊዮን እንደዚሁ ስድስተኛ ደረጃን ይዞ ይገኛል ማለት ነው። እነዚህ ጨዋታዎች እንግዲህ በአውሮፓ ታላላቅ ሊጎች ሲደረጉ የሳምንቱ መጨረሻ ቀናት ጨዋታዎች ናቸው። ነገና ከነገ በስቲያ ደግሞ የአውሮፓ ሻምፒዮንስ ሊግ ጨዋታዎች የሚከናወን ይሆናል። በተለይም ነገ ሊቨርፑል እና ሪያል ማድሪድ በአንፊልድ ሮድ ስቴዲየም የሚያደርጉት ጨዋታ ይጠበቃል ማለት ነው። እነዚህን የተመለከቱ መረጃዎችን በቀጣይ ይዘን የሚንቀርብ ይሆናል። አድማኝ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሚን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።